ሊቃውንት፣ ካህናት፣ ዲያቆናት፣ ምእመናንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ። አሜን። እስካሁኗ ሰዓት በረድኤት ያልተለየን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር በድጋሚ ይመስገን። የዛሬው በዓል ምንድን ነው የሚባለው? አዎ ደብረ ዘይት ያው መምህር እንደነገሩን ቅድም ያው ደብረ ዘይት ከኢየሩሳሌም ታላቁ ቤተ መቅደስ ከነበረበት ከኢየሩሳሌም ከተማ በስተ ምስራቅ በኩል 3 ኪሎ ሜትር ርቀት ላይ የምትገኝ ተራራ ናት። በዓሉ የተሰየመው በተራራው ስም ነው። ደብረ ዘይት ተራራ ላይ ሆኖ አስተምሯል። በተለይ እንደ ቅዱስ ማቴዎስ ዘገባ የቅዱስ ማቴዎስ ወንጌል ምዕራፍ 24፣ 25 የመጨረሻው ሳምንት በምንለው ማክሰኞ ወደ ማታ በተራራው ላይ ሆኖ ኢየሱስ ክርስቶስ ያስተማረው ትምህርት ነው እና አብዛኛው ስለ እስራኤል በሰባ ዓመተ ምህረት ስለሚገጥማቸው ከዛ በፊት ስለሚሆኑት ምልክቶች እንዲሁም ደግሞ የመጨረሻውን ምጻት የሚያደርግበት መጥቶ ዓለምን አሳልፎ ሁሉን እንደየስራው ቦታና ደሞዝ ሀብት ሰጥቶ ከሚያከናውንበት በፊት ስለሚታዩት ምልክቶች ጭምርና በመጣ ጊዜ ስለሚሆነው ነገር ሁሉ ማጠቃለያውን በኒህ በሁለቱ ምዕራፎች እንደ ቅዱስ ማቴዎስ አዘጋገብ በምዕራፍ ሀያ አራት በምዕራፍ ሀያ አምስት ላይ አስተምሯል እና አባቶቻችን እናቶቻችን ወንድሞቻችን፣ እህቶቻችን በጣም ብዙ ትምህርት ነው የተሰጠው። በጣም ሰፊ ትምህርት ነው ክርስቶስ የሰጠው ተራራው ላይ ሆኖ። በጣም ግን ልብ የሚሰብረው በተለይ እንግዲህ የመጨረሻው ሳምንት ማክሰኞ የተሰጠ ትምህርት ነው ብያችኋለሁ። የማቴዎስ ወንጌል ምዕራፍ 21 ላይ የሆሳይና ሆሳና የምንለው በዓላችን ማለት ነው። በዛ ቀን ወደ ቤተ መቅደስ ገብቶ ስላከናወነው ክንውን እስከ ቁጥር ሀያ ላይ ባለው ክርስቶስ የሰራውን ይናገራል። ከዛ በኋላ ሰኞ ምን እንደሰራ እየተረከ እየተረከ ይመጣና ማክሰኞ ላይ በቤተ መቅደሱ የተለያዩ ጥያቄዎች ከፈሪሳውያን እየቀረቡለት እነዛን እየመለሰ እያብራራ ብዙ ትምህርት ሰጥቷል። በተለይ በተለይ ደግሞ የማቴዎስ ወንጌል ምዕራፍ 23 በቃ የመጨረሻ የአደባባይ ትምህርቱ ነው። በዚያ ላይ ተነግሯቸው ተነግሯቸው ተነግሯቸው ላልተለወጡት አሌ ለክሙ አሌ ለክሙ ወዮላችሁ ወዮላችሁ እናንተ ግብዞች እያለ በጣም ሰፊ ትምህርት ሰጠ። ያን ከሰጠ በኋላ የማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ በጣም ልብ የሚሰብር ንግግር ነው የተናገረው ክርስቶስ። ኢየሩሳሌም ኢየሩሳሌም እንተ ትቀትል እዮሙ ለነቢያት ወተወግር ነቢያትን የገደልሻቸው የምትገድያቸው ሐዋርያትን የምትወግሪያቸው ኢየሩሳሌም ሆይ ኢየሩሳሌም ሆይ፣ ዶሮ ጫጩቶቿን በክንፎቿ ስብስብ እንደምታደርግ ልሰበስብሽ፣ ልሰበስባችሁ ወደድኩ። እናንተ ግን እምቢ አላችሁ። እየሰማችሁ ነው። እግዚአብሔር ተናግሮ በመምህራንም አማካኝነት አሁንም ይናገራል። ተናግሮ ተናግሮ ለውጥ ሲያጣ የሚሆነውን ነገር አስተውሉ። ለውጥ ሲያጣ በኛ ሕይወት የሚሆነውን ነገር በጣም አስተውሉ እና ኢየሩሳሌም፣ ምድረ እስራኤል ሶስት ዓመት ከሶስት ወር ተመላልሶ አስተምሮ ለውጥ አጣ እና ዶሮ ጫጭቶቿን በክንፎቿ ስብስብ እንደምታደርግ እንደምታውቁት ከተለያዩ ነጣቂ ነገሮች ዶሮ ጫጭቶቿን ለመከላከል ለመታደግ በክንፎቿ ስብስብ ታደርጋለች እንደምታዩት እንደምታውቁት፣ እኔም ልክ እንደዛ እንደ በረዴት እቅፍ ላደርጋችሁ ወደድኩኝ ፈለግኩኝ፣ ወአበይክሙ እናንተ ግን እምቢ አላችሁ እና እግዚአብሔር ተናግሮ እግዚአብሔር አስተምሮ በነቢያቱ በመምህራኑ አስተምሮ እንዲህ እምቢ ከተባለ በኋላ የሚሆነውን ነገር ሲናገር ልብ በሉ። እምቢ አላችሁ። ስለዚህ ወናሁ ይታደግ ለክሙ ቤትክሙ በድዎ። እነሆ ቤታችሁ ምድረ በዳ ይሆናል። ወና ይሆናል። በጣም አያስደነግጥም? ተነግሮ ተነግሮ ተነግሮ አለመስማት ተመልከቱ። ቤታችሁ ምድረ በዳ ይሆናል ሲል በመጀመሪያ ደረጃ ያልተለወጡበት እንደ እግዚአብሔር ቤትነቱ ያላከበሩት የእግዚአብሔር ቤት ቤተ መቅደሱ ነው። ወናም የሚሆነው እንደሚገባው ካላመለክንበት ይፈርሳል። ቤተ መቅደስ እንደሚገባው እሱም በሚመጥን መልኩ ካልቆምንበት ይፈርሳል። እግዚአብሔር ያፈርሰዋል፣ ሰው እንዳይመስላችሁ። እና ቤታችሁ ምድረ በዳ ይሆናል ሲል በመጀመሪያ ደረጃ ቤተ መቅደሱ ይፈርሳል። ቤታችሁ ምድረ በዳ ይሆናል ሲል ቀጥሎ ደግሞ ኢየሩሳሌም እንዳለ ትጠፋለች ማለቱ ነው። እምይእዜሰ ኢትሬእዩኒ እስከ ሶበ ትብሉ ቡሩክ ዘይመጽእ በስም እግዚአብሔር። ከዚህ በኋላ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉበት ድረስ አታዩኝ ማለት የአደባባዩ ትምህርቱ መዝጊያ ነው። መመና አታዩኝም ከእንግዲህ በኋላ ነው። ከዛ በኋላ በአደባባይ አላስተማራቸውም። የመጨረሻው ትምህርቱ ነው። በኋላ በእርግጥ ማንም ያምናል የሰቀለም ያመፀም ሁሉ የእግዚአብሔር ልጅ ነው ብሎ የሚያምንበት ጊዜና ሰዓት አለ። ያ እስከሚሆን ድረስ ከእንግዲህ በኋላ አታዩኝም ብሏቸው ማክሰኙ ከቤተ መቅደሱ ወጣ። አይገርም? አያስፈራም? ወገኖች፣ ቤታችሁ ምድረ በዳ ይሆናል፣ ቤተ መቅደሱ ወና ይሆናል፣ አገራችሁ ትፈታለች አለ። ይህም ብሎ ከቤተ መቅደሱ ቀጥ ብሎ ወጣ። ወወፂኦ እግዚ ኢየሱስ እምቤተ መቅደስ ሆረ፣ ከቤተ መቅደሱ ወጥቶ ሄደ ሄደ። በቃ ሄደና ጉዞ ላይ እያለ ደቀ መዛሙርቱ ቀረብ ባሉና ወአርአይዎ ንድቀ ህንጻሁ መለስ ብሎ የቤተ መቅደሱን ግንባታውን የግንባታውን ጥራት ማሳየት ፈለጉ፣ ተማሪዎቹ። አርአይዋል አሳዩት፣ እና እነሱ እንደዛ አድርገው ያሳዩት ቤታችሁ ምድረ በዳ ይሆናል የሚለው ቤተ መቅደሱ ይፈርሳል እያላቸው እንደሆነ ገብቷቸዋል፣ እና ህንፃውን አሳዩት። እንግዲህ ክርስቶስ ሲያስተምር በነበረበት ሰዓት እዛው ላይ አይሁድ እንደመሰከሩት በአርባ ወስድስቱ ታሕንፀ ዝንቱ ቤተ መቅደስ ይሄ ቤተ መቅደስ አርባ ስድስት ዓመት ነው የተገነባው ብለውታል። እንግዲህ የመጀመሪያው በሰሎሞን የተሰራው ቤተ መቅደስ በአምስት መቶ 86 ዓመተ ዓለም ቅድመ ልደተ ክርስቶስ በባቢሎናውያን ፈርሷል። ከዛ በኋላ በሁለተኛ በዘሩባቤል ተጀምሮ ሄሮድስ ካለ ጠማማነቱ በጎ ነገር ሰራ የሚባለው ይህን ቤተ መቅደስ በማስዋብ ነው። እሱ ያስዋበው ቤተ መቅደስ ነው እና ከጊዜ ወደ ጊዜ የተለያዩ መሐንዲሶች፣ የተለያዩ የግንባታ ባለሙያዎች የተራቀቁበት ነው እና እንደው እንደዚህ ሲያምር ይፈርሳል ትላለህ ማለታቸውን ያሳዩት። ከዛው ላይ ምን አላቸው? አማን አማን እብለክሙ እይታደግ ዝየ እብን ዲበ እብን ዘ እይትነሰት ሳይፈርስ ድንጋይ በድንጋይ ላይ እንደተቀመጠ አይቀር አላቸው። በጣም ከባድ እኮ ነው። እንዲህ አላቸው። ይህም ብዋቸው ቀጥ ብሎ ከቤተ መቅደሱ በራ አካባቢ አይደል? ይህን የተነጋገሩት ቀጥ ብሎ ወጣና ከኢየሩሳሌም በስተ ምስራቅ ሶስት ኪሎ ሜትር ርቀት ላይ ካለችው ደብረ ዘይት ተራራ ላይ ሄዶ ቁጫል። ተከተሉት። ደቀ መዛሙርቱ ቀረባሉ። እንደ ቅዱስ ማርቆስ ዘገባ እንግዲህ ቅዱስ ማቴዎስ ተማሪዎቹ ቀርበው ጥያቄ አቀረቡ። ሁለት ጥያቄዎች ይላል ይህ መቼ ነው የሚሆነው? ማለት ቤተ መቅደሱ መቼ ነው የሚፈርሰው? አንድ ወምንት ተአምሪሁ ለምጻትከ ወለ ህልቀተ ዓለም ዳግመኛ ለመምጣትህና ለዓለም ፍጻሜ ምልክቱ ምንድን ነው? ብለው ሁለት ጥያቄ ያቀረቡ ተማሪዎች እንደ ቅዱስ ማርቆስ ዘገባ ቅዱስ ጴጥሮስ፣ ቅዱስ እንድርያስ፣ ቅዱስ ያዕቆብና ቅዱስ ዮሐንስ ናቸው። ይህን የጠየቁት ብሎናል አባታችን ቅዱስ ማርቆስ አይደለም አሉ ከዛ በኋላ እንግዲህ ቤተ መቅደሱ መቼ ይፈርሳል? አንተ የምትመጣበት ዓለም የሚያልፍበት ምልክቱ ምንድን ነው? ንገረን እስኪ ንገረን፣ አስረዳን አሉ። ከዛ በኋላ ከዚህ ንግግር ጀምሮ የማቴዎስ ወንጌል ምዕራፍ 24 የማቴዎስ ወንጌል ምዕራፍ 25 በዚሁ ጥያቄ መሰረት ነው የተነገረው። ምልክቱን ምልክቱን ነው የነገራቸው ምልክቱን ሲናገር ደግሞ በሰብዓ ዓመተ ምህረት ቤተ መቅደሱ ስለሚፈርስበትም ምልክት አብሮ ነው፣ ዓለም ስለምታልፍበትም ምልክት አብሮ ነው የነገራቸው እና ቅድም እንዳሉት እንደው ሌላው ይቅርና እቁያ ሰቱ ክሙ ብዙሃን ይመጹ በስም የንዘይ ብሉ አነ ውእቱ ክርስቶስ ደፍረው እኔ ክርስቶስ ነኝ የሚሉ ይመጣል። እና እንዳያስቷችሁ ተጠንቀቁ። ይሄ ሌላው አይደለም፣ የሚገርማችሁ ሌላው አይደለም። እኔ በቀቻለሁ ነቢይ ነኝ ባይታዊ ነኝ አባስ ነኝ አይደለም እንደም ተራ ነገር ነው። ክርስቶስ ነኝ ብሎ መምጣት ይችላል። ከዚህ ቀደም የተሞክራለ፣ ወደፊት ይሄ ይመጣል። በቀጥታ እኔ ክርስቶስ ነኝ ሊል የሚችል ክርስቶስን የሚያሳብል ይመጣል እና ዋናው ነገር ተጠንቀቁ፣ ተጠንቀቁ እያለ ከዛ በኋላ ያነሳቸው። ጦር ትሰማላችሁ፣ ጦር ታያላችሁ ትሰማላችሁ? የጦር ወሬ ትሰማላችሁ። በቃ ዓለም የሚያራግበው የጦርነት ዜና ነው። እንዲያው አሁን ስታዩት ይህ እኮ ነው። እንዲሁ ሚዲያ በተከፈተ ባየን ቁጥር አገራችን ላይ ጦርነት አለ ውጭ ሀገርም ላይ የሀገር በዚህ ሀገር ላይ ተነሳ እንዲሆነ እንዲሆነ የጦርነት ወሬ ነው። በቃ አጠቃላይ ሚዲያው የሚያናፈሰው በዚህ ዘመንም እሱ ነው። እንዲህ ይሆናል፣ ህዝብ በህዝብ ላይ ይነሳል፣ ወገን በወገኑ ላይ ይነሳል። እንዲያው የአሁኗን ኢትዮጵያን ማየት ነው። እንዲህ ወገን በወገኑ ላይ እንዲህ ይነሳል። ከዛ የተነሳ ያው ጦርነት ካለን እንደምታውቁት አይተነዋል ማረስ የለም ማምረት የለም መነገድ የለም ማትረፍ የለም። ምን ይሆናል? ረሃብ ይሆናል። ረሃብ ካለ ደግሞ ከረሃብ ከምግብ እጥረት የተነሳ ምን ይከሰታል? በሽታ ይከሰታል። ይሄ ይህ ይሆናል አለ። እንግዲህ ሌላው ቀጣይነቱ እንዳለ ሆኖ ቅድም ሊቀ ሊቃውንት እንደነገሩን ቤተ መቅደሱ ወና ይሆናል ብሏቸው ይህን ነግሯቸው የደነገጠ ንስሐ የገባም አልነበረ። አሁን ይህን እንድናስብ ነው። እንደው አስተዋልን ለማለት ነው። ከዛ ሮማውያን ተነሱባቸው። ይሄ ከመሆኑን የክርስቶስ ነኝ የእስራኤልን ነፃ ማደርግ መሲህ ነኝ መሲህ ነኝ የሚል በዛ በጣም ብዙ ጎረምሳ ተነሳ። እርስ በርሳቸው ይላተማሉ፣ ይጣላሉ። ለሮም መንግስት አንገዛም ይላሉ። ከዚህ የተነሳ አስባሰያኖስ ስልሳ ሺህ ወታደር ይዞ ከሮም መጣ። እሱ ጦርነት እየጀመረ እያለ ኔሮን ሞተ ተብሎ እብዱ ኔሮን ተመልሶ ሄደ። ኔሮን ከሞተ በኋላ ሌላ አንድ ሰው ተሾሟል። እሱም አልቆየም። አስባስያኖስ ተሾመ፣ የሮም ንጉሠ ነገሥት ሆነ። ልጁ ጥጦስ የጦር ጄኔራል ሆነ። ጥጦስ ጥጦስ ሰማንያ ሺህ ወታደር ይዞ ወደ ኢየሩሳሌም መጣ። ቤተ መቅደሱ ምን ይላል ብሏል? ወና ይሆናል ብሏል። ወና ሊሆን ነው። በሮም ወታደር፣ የሮም ወታደር 80 ሺህ ወታደር መጣ። ቀጥታ ሂዶ ሊገጥም መሰላችሁ? የከተማዋን ዙሪያ በሯን አጠረና ዝም አለ ጢጦስ። በቃ አትግቡ፣ አትዋጉ፣ ዝም ብላችሁ በሯን ያዙና ተቀመጧል። እንግዲህ ከተማ ከተዘጋ ከተማ ላይ እርሻ የለ ማሳ የለ አይታረስ አያመርት አናመርት ተክል የለ ጎመን የለ። ጎመን እኮ ከከተማ ውጭ ነው የሚመጣው። ስለዚህ ዝም ብላችሁ ዝጉ፣ ሳትዋጉ እርሃቡ ይጨርሳችኋላ። ዘግቶ ዝም አለበሯል እግዚአብሔርን እምቢ ያለ ሰው እግዚአብሔርን ያመፀ ሰው እንዲህ ይቀጣል እና አሁን የሚያንገላታን በረሃቡ፣ በቸነፈሩ፣ በጦርነቱ ብዙ ሰዎች የሚቀጡን እነሱ እንዳይመስሏችሁ። እግዚአብሔር እየተቀየመን ነው እና ከዛ ምግብ ሲታደል የሚገርማችሁ ለሽማግሌዎቹ የተሰጠውን ምግብ ወጣቱ ቀምቶ ይበላል። ቀድሞ አልበቀው እያለ የሽማግሌዎቹን ያሮይቶችን ምግብ ሄዶ ቀምቶ ወጣቱ ይበላሉ። እናቶች ደግሞ የልጆቻቸውን ቀምተው ይበላሉ። ቀን ነው ዘመዱ ይላሉ፣ ትላላችሁ አባቶቻችን። ቀን ነው ዘመዱ፣ ዘመዱ ቀን ነው። ቀን ከከፋ እናትም ትጨክናለች፣ የልጇን ቀምታ በላች። በዚህ ሁኔታ ከአስራ አንድ ሺህ ያላነሱ እስራኤላውያን በረሃቡ ብቻ እንደሞቱ ዮሴፍ ወልደ ኮሪዮን ዘግቧል። በረሃቡ ብቻ ረሃቡ ከፍቶ ከፍቶ እናት ልጇን ጨክና አርዳ በላች በላች። ከዛ በኋላ ሰው በዚህ ሁኔታ ከወደቀ በኋላ ጥጦስ ገባ እንዳለ፣ ረሃብ ያጠቃውን ወታደር፣ ረሃብ ያጠቃውን ህዝብ ጭርስ አደረገው። እንግዲህ ዮሴፍ ወልደ ኮሪዮን እንዳለው በረሃቡም በሰይፍም በጥይትም አንድ ሚሊዮን አንድ መቶ ሺህ ህዝብ በዚያን ጊዜ አልቋል ብሏል። እግዚአብሔርን ያመፀ ህዝብ መጨረሻው እንዲህ እኮ ነው የሚሆነው። እግዚአብሔርን ያመፀ ህዝብ እና አባቶቻችን እንደ አሁን ይሄን ማንሳት የፈለግ ነው ለምን መሰላችሁ? ለማስፈራራት አደለም፣ ግን እንመለስ። በተለይ በተለይ ቅዱስ ላሊበላ ከተማ እንግዲህ ያው ስሙ ሆኖ ነው ከተማ የምንለው እንጂ ያው ገዳም ነው። ቅዱስ ላሊበላ እዚህ ላይ ትዳር ይዞ እንኳን አልተቀመጠበት። ማዶ ነው ልእት ያለችው ማዶ ነው እና የመላእክት ቦታ ነው። ይሄ ቦታ የመላእክት ከተማ ነው። አሁን እኛ በምንሰራው ስራ አልነበረም ያን ይተዳደር የነበረው ይሄ ቤት ይሄ ቦታ። እባካችሁ፣ እባካችሁ ኮረናው ከዓለም ይልቅ ያጠቃው እኛ ነው የቅዱስ ላሊበላ ነዋሪዎችን ነው ያጠቃን የጎዳን። ጦርነቱን በተመሳሳይ መልኩ ያጠቃው የጎዳው ከሌላው ዓለም ይልቅ እኛን ነው፣ በቅዱስ ላሊበላ ከተማና ዙሪያ ያለነው የጎዳው። አሁን ብንማር ብንመለስ በጣም ጥሩ ነው። ለዚህ ቦታ የማይመጥን ጭፈራ እንዴት ይሆናል? ከዓለም ህዝብ ነጉዶ የሚመጣው የእኛን ጭፈራ ለመስማት አደለም። ከቅዱሳኑ በረከት ለማግኘት ይህን ቅዱስ ስፍራ የሚመጥኑ ዜማዎችን ለማዳመጥ ነው የሚመጣው። እኛ እንዳለ አስረሽ ምቹ የሚባልበት ከተማ አድርገን ይህንን ቅዱስ ቦታ እንዴት ብለን ነው የምንቀጥለው? ያለፈው አይደለም የሚያስፈራኝ ወደፊትም ካልተመለስ ይመጣል። በዚች ከተማ ላይ በፍጹም ጭፈራ ነውር ነው። ኃጢአት ነው። ወገኖች መቼም ዘፈን የትም ዓለም ኃጢአት ነው የትም ቦታ። በተለይ ደግሞ በቅዱሳኑ ስፍራ ላይ የቅዱስ ሰው ከመላእክት ጋር ይህን ስራ በሰራበት ቦታ ላይ ዘፈን፣ ጭፈራ፣ አብዝቶ ጠጥቶ ያልሆነ ነገር መስራት ከዛም በዚህ አውደ ምሕረት ላይ የማልገልጻቸው ብዙ ነውሮች ይሰራሉ። ከተማችን ላይ ተዉ፣ ይህን ተዉ። አለበለዚያ ልክ ነው ቅድም የተናገረው ክርስቶስ ኢየሩሳሌም ኢየሩሳሌም፣ ዶሮ ጫጩቶቿን በክንፎቿ ስብስብ እንደምታደርግ ልሰበስብ ወደድኩ ልሰበስብሽ ወደድኩ እንዳለ፣ ላሊበላ የላሊበላ ከተማ ኗሪዎች ዶሮ ጫጩቶቿን በክንፎቿ ስብስብ እንደምታደርግ እኔም በጻድቁ በቅዱስ ላሊበላ ምልጃና ጸሎት በረድኤት ስብስብ ብላ አደርጋችሁ ወደድኩ እናንተ ግን እምቢያላችሁ ብሎ ይህን ቃል እኛ ላይ እንዳይደግመው ፈራለሁ፣ እንዳይደግመው ፈራለሁ። ስለዚህ ተዉ ተዉ። ኃጢአት የትማለም አይፈቀድም። ዘፈን የትማለም አይፈቀድም። በእርግጥ ይበልጥ ደግሞ በቅዱስ ላሊበላ ደብር ላይ አይገባም አይገባም። ወገኖች እንዲ እዚህ ሰው ሲመጣ የቅዱስ ያሬድን ዜማ ማዳመጥ ነው የሚፈልገው። እለዛም ደግሞ ዝቅ ካደረግ ነው ይሄ በዘመኑ ለህዝቡ በሚቀርብ መልኩ፣ ለምዕመናን በሚቀርብ መልኩ የተዜመውን መዝሙር ነው። ከሆነም እንግዲህ ዝቅ ካደረግ ነው እንዴ። ከዛ ወርዶ አስረሽ ምቺው ዘፈን ቅዱስ ላሊበላ ከተማ ላይ፣ ገዳም ላይ፣ ደብር ላይ አይሆንም። ደቹ ለማሳሰብ ነው። ተው ተው፣ አለበለዛ ቤታችሁ ወና ይሆናል ያለው በእኛ ይፈጸማል። እኛ ነን የምንጎዳህ። የቤተ መቅደስ ቢፈርስ ይሄ ታሪካችን ቢፈርስ እግዚአብሔር ታሪኩ የሚጠፋበት እንዳይመስላችሁ። እግዚአብሔር የሚጎዳ እንዳይመስለን፣ የምንጎዳ እኔና እናንተ ነን። አተነዋል። ኮረናው በመጣ ጊዜ፣ ጦርነቱ እንደዛ ባደረገን ጊዜ የተጎዳ ነው፣ እኛ ነን እግዚአብሔር አይደለም። ስለዚህ ይህን እንድትይዙት፣ ቦታን እንደ ቦታ ካላከበሩት፣ ታሪክን እንደ ታሪክ ካላከበሩት፣ ቅዱስ ቦታን ቅዱስ ብሎ ቅዱስ ስራ ካልሰሩበት ያ የእስራኤል እጣፈንታ ይገጥመናል። የጥጦስ ወታደር ገባና እስከ ጫማው አይደለም፣ ጫማው በጫማው መግባት አይደለም እንዳለ ችቦ አብርቶ ነው ቤተ መቅደሱን ያጋኙ በችቦ። እንዳለ ከጣራው ላይ ያለ ወርቅ እየቀለጠ እየቀለጠ ካቡ ላይ ሲወርድ እንዳለ ያን የወርቁን ቅላጭ ለማውጣት ሲል ኢይትሐደግ እብን ዲበ እብን፣ ድንጋይ በድንጋይ ላይ አይቀርም ላለው እያንዳንዱ ወታደር ድንጋይ ሲፈነቅል የወርቅ ቅላጭ ለማውጣት እንደዛ አድርጎ ያን የእግዚአብሔር ቤተ መቅደስ አፈረሰው። እስካሁን አልተሰራም፣ እስካሁን አልተሰራም ያ ቤተ መቅደስ። እስራኤል ያን ጊዜ ወጥተው ተበትነው ይኸው እንግዲህ በ19 48 ነው አይደለም፣ አሁን እንደ አገር እየተመለሱ ያሉት አሁን ገና 60 ምናምን አመታቸው ነው እንደ አገር ሲመለሱ ያን ጊዜ እንደተመለሱ እስራኤል ሆና ሆና ነበር እና እኔ የኛም ኃጢያት ወደዛ ያደርሰው የሆን ይሆን ብዬ እፈራለሁ። አሁን የሚያስፈራን በሽታ አይደለም፣ የሚያስፈራን ጦርነት አይደለም። ብዙ ጣታቸውን የቀሰሩብን ጥንተ ጠላቶች ሊኖሩ ይችላሉ። እነሱ አያስፈሯችሁ፣ አያስፈሯችሁ። የሚያስፈራ ኃጢያታችን ኃጢያት ነው ሊያስፈራን የሚችለው የሚያስጀፍረን ኃጢያት ነው። ይሄን ቦታ በኃጢአት ከደፈር ነው፣ እግዚአብሔር ደግሞ በጥቃቅን በተራ ሰዎች ያስደፈረናል። ጀግኖች ስንባል ፈሪዎቹን እንገኛለን፣ አይተናልም። ያ እንዳይሆን እንደህን ነገረ ምጻቱን በደንብ በዚህ መልኩ እንረዳው ለማለት ነው። እንደው ብዙ ተናግሮ ተናግሮ ሄዶን እንደው ትግሁ ነው ትግሁ፣ እስመ ኢተአምሩ በአይ ሰዓት ይመጽእ እግዚእክሙ። ማሰሪያው ይሄ ነው። እንዲያው የክርስቶስን የመምጫ ቀን ወይም የምንሞትበትን ቀን ማወቅ ብዙም አያስፈልገንም። ዝም ቦ ተዘጋጅቶ መቀመጥ ነው አስፈላጊ። ክርስቶስም ያተኮረው ዝግጅት ላይ ነው። ሄዶ ሄዱ እንጂ በዚህ ቀን እመጣለሁ፣ በዚህ ሰዓት እመጣለሁ አላለ። ከሄዶ ሄዶ ተዘጋጁ። ሶበሁ ያእምር በዓለ ቤት ሶበ ይመፅ ሰራቂ ጊዜ ይመፅ ሰራቂ እምተግሃ ወእምሃለወ ወአሜ ሀደገ ይክሪዩ ቤት ሆነ ያለ። እንደው ባለቤት ሌባ በምን ሰዓት እንደሚመጣ ቢያውቅ ኖሮ ተግቶ ጠብቆ ቤቱ እንዲዘረፍ ባላደረገ ነበረ። እና የሞት ቀን እኛን ከዚህ ዓለም የሚያስወጣበት ነፍስን ከስጋ የሚለይበት ቀን እንዲሁ ነው። አይታወቅም። ቢታወቅማ ጥሩ ነበረ። ምናልባት አይታወቅም። ስለዚህ ከማሁ አንትሙኒ ድልዋኒ ክሙ ንበሩ ተዘጋጅታችሁ ተቀመጡ እና ሌቦች ስርቆትን በማቆም፣ ውሸተኞች ውሸትን በማቆም ሌላም የኃጢአት ስራ ያለን ሁሉ ኃጢአትን አቁሞ ንስሐ ገብቶ ስጋውን እየበሉ ደሙን እየጠጡ ተዘጋጅቶ መቀመጥ። እዛም ምጻት መቸም ይምጣ መቸም ይሁን ምን ቸገረ፣ ተዘጋጅተን ከተቀመጥ መሳፈር ነው፣ መሄድ ነው። ባስ የመጠበቅ ያህል ነው። መቼም የኛ አቀማመጥ ታክሲ የመጠበቅ ያህል ነው፣ ባጃጅ የመጠበቅ ያህል ነው። እንግዲህ የዚህ ዓለም አቀማመጥ አይደል እንዴ? እግዚአብሔር ለዛ ያብቃን ያዘጋጀን። በማይመች ስፍራ ላይ ሆናችሁ ብዙ እንድንናገር እድል ሰጥታችሁ ስላዳመጣችሁን እግዚአብሔር ያክብራችሁ፣ ዋጋችሁን ያሳጣችሁ በረከተ ስጋን፣ በረከተ ነፍስን፣ ሕይወተ ስጋን፣ ሕይወተ ነፍስን በመስጠት ያክብራችሁ።